የህዝብን ስሜት ለመሳብና የፖለቲካ ቅቡልነት ለማግኘት ተብለው ከተማሪዎች ንቅናቄ ጀምሮ የተፈጠሩ የማያግባቡ ትርክቶች መፍትሄ እንዲፈለግላቸው ተጠየቀ። ይህ የተጠየቀው የኢትዮጵያ ሙያ ማህበራት ባለፈው ቅዳሜ ጥቅምት 29 ቀን 2018 ዓ ም የኢትዮጵያን ታሪክ በመቅረጽ ላይ የትርክት አቅም በሚል ሀሳብ በተሰናዳ ውይይት ላይ ነው። በውይይቱ ላይ መነሻ ሀሳብ ያቀረቡት የታሪክ አጥኚውና የኢትዮጵያ ታሪክ ባለሙያዎች ማህበር ፕሬዚደንት ፕሮፌሰር ባህሩ ዘውዴ ትርክት ማለት ለጥሩም ሆነ ለመጥፎ ዓላማ ታሪክን አመቻችቶ ማቅረብ ማለት እንደሆነ አስረድተዋል። ፕሮፌሰር ባህሩ ዘውዴ የኢትዮጵያን ገዢ ትርክቶች የሚጻረሩ ትርክቶችን መነሻ ሲያስረዱ ደግሞ የአጼ ምኒልክን ወደ ደቡብ የሀገሪቱ ክፍል የግዛት ማስፋፋት መሰረት ያደረገው እንደሆነ አስረድተዋል። በዚህ ምክንያት አጼ ምኒልክ የዛሬቱን ኢትዮጵያ በሚመሰረቱበት ወቅት አንዳንዶች ተገድለናል፣ ከፊሎቹ ደግሞ ባህላችን ቋንቋችንና እኛም ተጨቁኖናል ማለታቸውን ተከትሎ የመጣ እንደሆነ አስረድተዋል። ይህም የጋራችን በሆነው አድ ላይ እንኳን እንዳንግባባ ብቻ ሳይሆን ድሉ አንዴ የአንዱ ብሔር ሌላ ጊዜ ደግሞ የሌላው ብሔር ድል ሆኖ እንዲተረክ አድርጓል ይላሉ። ትርክቱ ፍትህ ፍለጋ ለነጻነት በሀገር ስሜት የተዋጉ የሀገር ጀግኖችን ማለትም እነ ደጃዝማች ባልቻ ሳፎን እነ ፊታውራሪ ሀብተጊዮርጊስ ዲነግዴን በአንድ ብሔረሰብ ጥላ ስር እንዲሁም እነ ራስ መንገሻን ደግሞ በሌላ ብሔረሰብ ጥላ ስር የመክተት ችግር መፈጠሩን የኢትዮጵያ የታሪክ ባለሙያዎች ማህበር ፕሬዝዳንት ፕሮፌሰር ባህሩ ዘውዴ ተናግረዋል። በአንድነት በህብረ ብሔራዊ ጥላ ስር ፍትህን በመፈለግ ፋንታ ወደ አዲስ ትርክት የሚሄድ ነገር አለ። ይህ እንዲሆን ግንባር ቀደሙን ድርሻ የተወጣው ደግሞ የኤርትራ የነጻነት ግንባሮችና የኢትዮጵያ የተማሪዎች ንቅናቄ መሆናቸውን ፕሬዚዳንቱ አስታውሰዋል። አንድ ትርክት ይጀምራሉ። ይሄ ትርክት ምንድን ነው? ኢትዮጵያና ኤርትራ በታሪክ አንዱ ሆነው አያውቁም፣ ሁለቱም የተለያዩ ናቸው። አንዳንድ ጊዜ እንዲያውም የኤርትራ ታሪክ ነው ብሎ የሚጽፉ ሰዎች አክሱምን ሳይቀር የኤርትራ ታሪክ አድርገው ያደርጉታል ኢትዮጵያ ስ ከኢትዮጵያ ገንጥለው የኤርትራ ታሪክ እንጂ የኢትዮጵያ ታሪክ እንዳልሆነ የማቅረብ ነገር አለ እና ያ ኤርትራዎች የጀመሩት ተፃራሪ ትርክት የማቅረብ ነገር በኋላ በሌሎችም ነፃ አውጪ ድርጅቶች እየተወሰደ ሲስተጋባ እናያለን። ከአበረታቱት ሁኔታዎች አንዱ እንግዲህ እንደምናውቀው የተማሪዎች የተማሪዎች ንቅናቄ ነው። ኢትዮጵያ ተማሪዎች ንቅናቄ በታሪክ መቼም ትልቅ ሚና የተጫወተ ትልቅ ስፍራ የሚሰጠው ነው። ግን ብዙ ችግሮችም ነበሩበት። የነበረውን ስርዓት በመለወጥ ትልቅ ሚና ተጫውቷል ነገር ግን በተለይ ብሔረሰብ ጥያቄ በተመለከተ ያመጣው ሀሳብ የተቀመጠው ከማቀራረብ ይልቅ የማራራቅ ነው። የውይይቱ ተሳታፊ አቶ ጌጡ ተጻራሪ ትርክቱ መተረክ የጀመረው በጣሊያን ወረራ ወቅትና በጀርመን ሚሲዮኖች ጭምር እንደሆነ አስታውሰው ትርክቱ አድጎ ለመንግስት መዋቅር እስኪበቃ ድረስ ለምን ተጠበቀ ሲሉ ጠይቀዋል። ትርክቱን በመጨረሻዎቹ የአጼ ኃይለስላሴ መንግስት ዘመንና በወታደራዊ መንግስት ዘመን ለምን መቀልበስ ስራ እንዳልተቻለም ጠይቀዋል። በተጻራሪ ትርክቱ መስፋፋ መስፋፋት ዙሪያ የውጭ ኃይሎችን ድርሻም አቶ ጌጡ ጠይቀዋል። አቶ ተስፋዬ አየለ የተባሉ ሌላ ተሳታፊ በበኩላቸው ከአብዮቱ ንቅናቄ በኋላ ታሪክን በታሪክነቱ ከመረዳት ይልቅ በአሉታዊ ትርክት ትውልዱ እንዲጠመድ መደረጉን ተናግረዋል። ይህን የሚያደርገው ደግሞ ስልጣን ላይ ለመቆየት የሚፈልገው ባለስልጣንና ፖለቲከኞች መሆናቸውን አስረድተዋል። ታሪክን አጣመው ወይንም በማይሆን መንገድ ስላስቀመጡትና ወጣቱም ይህን መንገድ በመከተሉ እዚህ ጥፋት ላይ ደርሰናል ካሉ በኋላ ታዲያ ይህን ትውልድ እንዴት እንመልሰው ሲሉ ጠይቋል። ስለዚህ ይህን ትውልድ እንዴት እንመልሰው? ምን አስተያየት አላችሁ? ምንስ ላይ መሰራት አለበት? የፖለቲካል ሳይንስ ተማሪ መሆናቸውን የተናገሩ አቶ ዘሪሁን የተባሉ ሌላ ተሳታፊ በበኩላቸው ትርክቶች መንግስታዊ ቅርጽ ሲኖራቸው የባሳ አጥፊ እንደሚሆኑ ተናግረው ሁሉም መንግስታት የራሱ የሆነ ትርክት ነው ይዘው የሚመጣው ይህም ከግጭት አዙሪት እንዳንወጣ አድርጎናል ሲሉ ተናግረዋል። አቶ ዘሪሁን ሁሉንም የሚያካትት ትርክት ተፈጥሮ የህግ ማዕቀፍ ተዘጋጅቶ የምንገዛበት ስርዓት አያስፈልገንም ወይ ሲሉ ጠይቋል። በዚህ ጉዳይ ላይ በግላቸው እንደሚሰሩና በርካታ ጉዳዩ የሚመለከት ቸውን የወቅቱ የፖለቲካ ድርጅቶችን ማነጋገራቸውን የተናገሩት ሌላው ተሳታፊ ደግሞ አቶ ፋሲካ ሲደልል ናቸው። 13 ዓመታት በኤርትራ ውስጥ ሲዋጋ የነበረ ወታደር ስለ ትርክት ማናገራቸውን ያስታውሱት አቶ ፋሲካ ወታደሩ ቤት ለቤት ፍተሻ በሚያደርጉበት ወቅት አፄ ኃይለ ስላሴን ጭራቅ አድርጎ ይሳለ በሻቢያ የተዘጋጀ መጽሔት፣ ማግኘታቸውንና በመጽሔቱ ላይ ደግሞ ኤርትራ በሙሉ ደን፣ ለም፣ ሀብታም እንደነበረች ከዚያም ወደ ኢትዮጵያ ስትቀላቀል ደግሞ ድሃ መሆኗን የሚያትት ጽሁፍ መጽሔቱ የያዘ መሆኑን መሆኑን እንደነገራቸው አስታውሰዋል። ይህም የህዝቡን ድጋፍ ለማግኘት እንዳስቻላቸው የተናገሩት አቶ ፋሲካ የኢትዮጵያ ብሔረሰብ ድርጅቶች አጀማመር እንዲሁም እድገት ከሻቢያ ጋር የተያያዘ መሆኑን ተናግረዋል። ታዲያ እነዚህ ትርክቶች የፖለቲካና የስልጣን ጥያቄዎች አሏቸው የሚሉት ተሳታፊው ሀሳቡን ሲያራምዱ የነበሩትንና በማራመድ ላይ የሚገኙ የፖለቲካ ድርጅቶችን ማለትም ኦነግን፣ ህወሀትና ሻቢያ ካልተሳተፉበት እና ካላመኑበት ትርክቱን ማስቀረትና ሀገሪቱን ከችግር ማውጣት እንደሚቸግር አስረድተዋል። ፕሮፌሰር ባህሩ ዘውዴ ከአቶ ጌጡ ለቀረበላቸው ጥያቄ ተከታዩን መልሰዋል። ካውንተር ናሬቲቭ የሚጀምረው እርግጥ ከተማሪዎች ንቅናቄ መሰረት መነሻ ይሁን እንጂ በዘመናዊ ያደገ በተለይ ደግሞ ያው የኮንስቲቱሽኑ ከጸደቀ በኋላ አይነት ነገር ነው እና ሊመጣ አይችልም ማለት ነው። በደርግም ጊዜ ካውንተር ናሬቲቭ ሊመጣ አይችልም ምክንያቱም የደርግ ዘመን መንግስት ፓርቶ ተክራ እንድናረቲ የምንለው ነገር ነው እና የምዕራባውያን ሚና በተመለከተ ኢጣሊያኖች እንትን ስራ በጣም የከፋፈለ ግዛ ቅኝት የሁሉም ቅኝ ገዢዎች ሚና ነበረ እና እነሱ በተለይ አማራና ክርስቲያኑ ላይ ደመቻ በማድረግ ባይዘወይ ይሄን የጀመሩት ቆይተው ነው አሁን ጦርነቱ ሀያ ስምንት ተጀመረ ይባል እንጂ እነሱ መሰረት የጣሉት ከዛ በፊት ነው። በየቦታው በተለይ ሰሜን ኢትዮጵያ ባሉ በአድዋ፣ በጎንደር በደስ የምነው መሰለኝ ቆንስላ ቆንስላ ነበራቸው። በቆንስላዎቻቸው አማካኝነት ገዝግዘው ገዝግዘው መንገዱን አዘጋጅተው ነው ምትል ያወረሩት እና ትልቅ ሚና ተጫውተዋል። ሚሽነሪዎች ምን ጥያቄ የለውም። በተለይ ወለጋ ገመ መውጣት አብዛኛው ከሚሽነሪዎችም ጋር የተያዘ ነው። ይሁን እንጂ ሁሉን ነገር በውጭ ሰዎች በውጭ ኃይሎች ላይ ብቻ ማላቀቁም ልክ አይደለም። በራሳችን በኩል ያለ ችግርም አለ። በአቶ ፋሲካ ሀሳብ የሚስማሙት ፕሮፌሰር ባህሩ ዘውዴ ተቀናቃይ ትርክትን በማስፋፋት ረገድ የፖለቲካ ድርጅቶች ድርሻቸው ከፍተኛ መሆኑን ማስረድተዋል። ይህን ተጻራሪ ትርክት ሲያራምዱ የነበሩ አንዳንድ የፖለቲካ ፓርቲ ድርጅት መስራቾችና ና የብሔር ፖለቲካ አራማጆች አንዳንዶቹ በፈጠሩት ትርክት መጸጸታቸውን የተናገሩት ፕሮፌሰር ባህሩ ዘውዴ ትርክቱ ግን ትውልድ ውስጥ በመስረጹ እነሱ ይቅርታ እንኳን ቢሉ በ በቀላሉ የማይጠፋ እንደሆነ አስረድተዋል። የተጻራሪ ትርክት በኢህአዴግ ዘመን ጎልቶ መምጣቱን የተናገሩት የታሪክ አጥኚው የሽግግር መንግስት በሚቋቋምበት ወቅት እንኳን ሀገራዊ የሆኑ የፖለቲካ ፓርቲዎች ገለል ተደርገው የቀሩት፣ ደግሞ በብሔር እንዲደራጁ ተደርገው የሽግግር መንግስቱ መቋቋሙን አስረድተዋል። ታውቁታላችሁ፣ ከመጀመሪያ ቻርተሩ ሲቋቋም ሁሉ በቻርተሩ የተጋበዙት በሙሉ በብሔረሰብ የተደራጁ ካልተደራጅም፣ እንዲደራጁ ተደርገው እዚያ ሸንጎ የነበሩት በህብረ ብሔራዊ የሆኑት እንደ ኢህአፓ እንደ መኢሶን ድርሽ እንዳደ እዚያ አካባቢ እንዳደሱ ተብለው ያ ነው። የኢትዮጵያ የታሪክ ባለሙያዎች ማህበር ይህን ችግር ለመፍታት የማያግባቡ ዋና ዋና ችግሮችን ለሀገራዊ ምክክር ኮሚሽን ማቅረቡን ፕሮፌሰር ባህሩ ዘውዴ ያስረድተዋል። በተጨማሪም ችግሩን ለመፍታት የኢትዮጵያ የታሪክ ባለሙያዎች ማህበር ተቋርጦ የነበረው ለአንደኛ ዓመት የዩኒቨርሲቲ ተማሪዎች ይሰጥ የነበረው የታሪክ ትምህርት አሁን ሁሉን እንዲያካትት ተደርጎ እንዲሰጥ መደረጉን ፕሮፌሰር ባህሩ ዘውዴ ያስረድተዋል።